ሰላም እንዴት ናችሁ? በያላችሁ በጥሩ ነገር ስራው ነው አሸና አሸና እንዲላችሁ ሞኝላችሁ አለው። ቤተሰቦች ስትጎበኙ እንደ ልማዳችን ላይክ እና ሼር እያደረጋቸው ሀሳቦቻችን ለብዙዎች አካፍላችሁ፣ ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣነው እንግዲህ የመጀመሪያው በጥይት በተኩስ የተበተኑት የቴዲ አፍሮ አድናቂዎች ናቸው። እንግዲህ የቴዲ አፍሮ ዳላስ ላይ ኮንሰርት አለ። ያን ኮንሰርት ለማቅረብ ወደ ዳላስ ሲገባ አየር መንገዱ ላይ እንግዲህ አላፍናፍን አላራምድ ያሉ የቴዲ አፍሮ ደጋፊዎች ፖሊሲ ለመከላከልና መንገድ ለመክፈት ቢሞክርም እጅግ በጣም ከአቅም በላይ በመሆኑ ምክንያት ወደ ሰማይ ጥይት ተኩሶ አድናቂችን ለመበተንና መንገድ ከፍቶ ወደ መኪናው ለማስገባት ሞክራል። ይሄ የመጀመሪያ ጉዳያችን ነው። ሁለተኛው ጉዳያችን እና መጀመሪያ በቅድሚያ የምናነሳው ደግሞ የማክሮን የኢማኑኤል ማክሮን ጥፊ ነው። እንግዲህ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ቪየትናም ጉዞ ነበረው። በዛ ጉዞ ላይ እንግዲህ ከአውሮፕላን ላይ ሲወርድ እንግዲህ ባለቤቱ በጥፊ አልሰዋለች። ይህን ተከትለው እንግዲህ ኢማንዌል ማክሮን ዓለም አቀፍ የሆነ ክህደት ክዷል። ለቆልድን አላለም። ለጫታ ና አንዳንዳችን እንደው ዓይን ፎጠጦ ፈረንጅም እንዲህ ሾመጠጣል። ዓይን በአይን ይሾመጠጣል ፈረንጅ። ያ ሁሉ ሚዲያ ያ ሁሉ ሚዲያ እንደዚህ ዶቅ ብለው በካሜራ እየቆረጸው ኧረ ለጭዌ ነው ለጭዌ ታዲያ ለምን አቀጥሉትም? ለምን አቋረጣቸ? ምን ነፊቱ ድንብርብር ድንጉጥጉጥ አልክ ታዲያ ኢማንዌል ማክሮን ዓለም አቀፍ ክህደትና ሽምጠጣ ግን ይኮብዳል በእርግጥ ሚስቱ በዕድሜ እንግዲህ ከሃያ ዓመት በላይ ስለሞት በልጠው እንደ ልጅ ቆንጥጣ ለማሳደግ አሁንም ሙከራ እያደረገች ይመስለኛል። እንደ ቀ ይከብዳል። አንቱ በጥፊ አላኩና ነባቸው መሰለች። በጥፊ ላፍ ስታደርገው ቡን ብሎ ደንግጦ እንድች እንድች ብሎ እንትንን ጋዜጠኞችን ተመልሰ ጉብጥ ብሎ እንደ አዲስ ሩሄርስ አድርገው ተረጋግተው ምናምን ለመምጣት አልሞከርም።

ተደርጎም ታይቶም ተሰምቶም አይታወቅም። ይኸው ዛሬ ዓለም በሙሉ ተሳለቆብ ከሳ ጥፊ በላይ ነው እና ኢማኑኤል ማክሮን እኔ በሱ ቦታ በሆን ኖሮ በእርግጠኝነት ኔቶን አስተማብሬ ጦር አሰባርቼ ጎጥማት አለ እንጂ እንደዚ አለ ነገር የለም። እንደዚህ ዓይነት መደፋፈር እኔ ያሉ አሉ የተባሉ ኒክሎር አረሮችን በሙሉ አጥቼ ጦርነት ከፍታለን እንጂ እንደዚ ያለ ቆልድ ፕሬዚዳንቱ ጋንዲ አለው ቆልድ። እኔ የክፍሎ ከተማ አመራር በሆነ ራስ የወረዳ ስራ አስፈፃሚ ራሱ ሆን እንደዚህ ያለው ቆል ከማንም ጋር አልቆልድም። እና ኢማኑኤል ማክሮን ላይ የደረሰ ቁሌት በላቸው ነው። ስለ ይሄ ዋና አጀንዳ አይደለም። ዋና ወደ አጀንዳ እንግዲህ እንደምታውቁት ድምፃዊ ቴዲ አፍሮ አሜሪካ ዳላስ ተገኝቷል። በትናንትናው ሌት ሲገባ በአብዛኛው ቋንቋቸው እንግሊዝኛ የሚናገሩ አሜሪካ ተወልዶ ያደጉ ወጣቶች ናቸው። ትራንትና እንደ ኩንፍ ያለት እኮ ኩንፍ እብድ አሉ። አየር መንገዱ ላይ እንዴት እንዴት ከአየር መንገዱ ወጥተው እንዴት ወደ መኪናው ይግባል፣ እንዴት ብሎ ወደ ጉዳይ፣ እንዴት ብሎ ወደ ሆቴል ይግባል። ሰየው መጫ አሳጡ፣ አበዱ፣ ልጆቹ አበዱ። የአሜሪካ ፖሊሶች፣ የአየር መንገዱ ፖሊሶች ደግሞ ጠባቂ አርገ እንደምንም አጅበው እየተገፉም እየተረገጥም ለማውጣት መኮሩ። ነገር ግን ከአቅም በላይ ሲሆን ፖሊሶች ሲጮፈለቀ ጥይት ወደ ላይ ጎርመቻል። እንደ ጎጃም ሰርግ ጥይት ወደ ላይ ተኮሰ አልኳቸው። የአሜሪካ ፖሊስ የአሜሪካ ፖሊስ በቃ አልሆን ሲል በቃ እንደ ጎጃም ሰርግ አልኳቸው፣ ወደ ሰማይ ጥይቱ ተኩሰው በግድ በግድ በግድ በግድ በግድ ነሳየን ይዞ የወጣ በእውነቱም ደስ የሚል ነገር ነው። እነዚህ በሰው ሀገር ተወልደው ያደጉ ኢትዮጵያውያን ወጣቶች የሀገራቸው ፍቅር እንዲኖራቸው ማድረግ መቻል በጣም ትልቅ ውጤታማነት ነው። የሀገራቸውን ቋንቋ፣ የሀገራቸውን ሙዚቃ፣ የሀገራቸውን ነገር እንዲሰሙ እንዲወዱ ፍቅራቸውን በዚህ ልክ መሆኑን ስናይ በጣም ደስ ይለናል። ተስፋም የሚያሰጡ ነገር ነው። በእርግጥ ብዙዎች ከዚህ መማር አለባቸው። ቴዲ አፍሮ በነገራችን ላይ ምንም የሚያስጠላ ነገር የለም። አንድ አንድ የሚያስጠላ አንድን ሕዝብ ክፉ አንድ ቀን ተንፍሶ አያውቅም እሱ ከኔ ጋር የሚወራረድ ቴዲ አፍሮ እከሌ የተባለውን ሕዝብና ብሔር እንዲህ ያለ ክፉ ቃል ተናግሯል በለና እስቲ ተናገር። እኔ ማውጣት ይችላለሁ። በተለይ በዚህ 15ና 20 ዓመት በተለያየ ቋንቋ ኢትዮጵያ ውስጥ ባለው በአማርኛም በለው በትግርኛም በኦሮምኛም በለው በጉራጊኛም በለው፣ አብዛኛው ስድብ፣ ንቀፋ፣ ሾርኔ፣ አሽሙር፣ አንዳንድ ቦታ ዛቻ፣ ማስፈራሪያ ሁሉ አለው አብዛኛው ሙዚቃ ላይ። ቴዲ አፍሮ ግን አንድ ቃል በለኝ፣ አንድ ቃል እኛ በኦሮምኛም ይወደዱ አሉ፣ በትግርኛም ይወደዱ አሉ፣ በአማርኛም ይወደዱ ብዙ ሙዚቀኞች አይተናል። እኛ እንበልጣለን፣ ያዘኝ፣ ልቆቀኝ መሬት ጠበበኝ የሚለው መዓት ዘባኞች አሉ። አንዳንዶቹ ደግሞ ያልተጻፈ የሚያነቡ አለ። ያልተጻፈ በምድሪቱ ላይ ታይቶ የማይታወቅ ተረት ተረት ታሪክ አድርገው የሚያስቀምጠው አለ። ቴዲ አፍሮ ግን በመረጃ እና በማስረጃ ብትሞክር እንግሊዞች የጻፉት፣ ፈረንሳዎች የጻፉት፣ የዓለም አቀፍ የታሪክ ተመራማሪዎች የጻፉት አድርገው አጣቅሰው ሊከራከሩ ይችላል። እና ብዙ ሰዎች ከዚህ ብዙ መማር ያለባቸው አለ የታሪክ ተመራማሪዎች በል፣ ፖለቲከኛ በለው፣ ምንም በለው፣ ኢትዮጵያ ውስጥ ያሉ አንዳንዶች የውደዱኝ ግብረ ኃይል የሚያደራጃል። አንዳንድ አርቲስቶች፣ አንዳንድ ሙዚቀኞች፣ አንዳንድ ፖለቲከኞች፣ አንዳንድ አክቲቪስቶች፣ አንዳንድ የሆኑ ነገሮች የውደዱኝ ግብረ ኃይል ይጎርማቻል። አመታዊ እቅድ የሚያዘጋጀ አለ። ለመወደድ ምን ምን ለማድረግ አለ ምኑ ከምን እናትርኩ ብለው ቶፍቶፍ የሚለው አለ። ፍቅር ግን ስራ ነው፤ እንድትወደዱ የሚያደርግ ስራ ከሞትኩ በኋላ ሰው ልርሳቤን አይሮሳ ካለፍኩ በኋላ ለምሳሌ ሎሬት አፈወርቅ ተክሌ እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌ አልፈዋል አይደል። አሁን የሚያደንቃቸው በተገቢው ታሪካቸው ተሰንዶ ባለመቆመጡ ምክንያት ነው እንጂ ወደፊት እየከበሩ እየጎነነው ምናልባት ሀውልታቸው 1020 ሜትር የሚሆን ትልልቅ ሀውልት በስማቸው ትልልቅ ነገር የሚቋቋምበት እድል ይሶፋል እና የውዶድኝ ግብረ ኃይል አንዳንድ ሰው ቤት ውስጥ የውዶድኝ ግብረ ኃይል ያቋቁማል። የሆኑ ሁለት ሶስት ወንድሞች እሱን እንዲወደ ወደ እንዲያሽቃብጡ በቤተሰብ ዘንድ ክብር እንዲያገኝ ግብረ ኃይል የሚያቋቁማል። አንዳንዱ በሰፈር የሚያቋቁማል። አንዳንዱ ባለ ሀብት ደግሞ የተወሰኑ ሰዎች የሆነ ትንሽ ቤትና የሆነ ወይ መኪና ለሆኑ ግለሰቦች በመስጠት የውደድኝ ግብረ ኃይል የሚያደራጃል። በፖለቲከኞቹም እንደዚህ እና ፍቅርና ክብር በድጎማ የሚሆን ነገር አይደል ወቅ ልክ ከቴዲ አፍሮ ስራህን ብቻ ዝም ለት ከሱ ተማር ስራን ስራ ኑሮን ኑር። አበቃ። ስለሌላ ምንም አይመለከትም። ምንም ግብር ኃይል ማደራጀት አይጠበቅብህም። ምንም የሎለ ምንም ታሪክ የሚመስል ፉገራችን በህይወት ውስጥ ታሪክ አድርገ ለማካተት አትሞክር። የውደድኝ ግብር ኃይል ምንም ጥቅም የለውም። ስራ ያስወድድሃል። እነ ቶማስ ሳንካራ በአፍሪካ ውስጥ እነ ኃይለ ሥላሴ ንግስት ሃይለማ ብዙ የሰርጥ አለ በበጎ ታሪካቸው ከፍ የሚል አለ ዙቅ ብለው ደግሞ የታሪክ ክፍተቶች እና ደግሞ ጉድለቶችም ይኖራል። ስለዚህ በየትኛውም ዓለም ደግሞ ፍጹም ሰው የለም። ፍጹም ሰው የሆኑ ክፍተቶች የሆኑ ጉድለቶች የሆኑ ችግሮች ሊኖር ይችላል። ያ ደግሞ እንደ ሰው የምትቀበለው ነገር ነው እና ስራ ምንጊዜም ህያው ምስክር ነው የሚሆነው። ህያው ምስክር አሁን አንዳንድ ሰዎች ኢንተርቪው የሚያደርጉት ፖድካስቶች ላይ የሚቀርቡት ገጽታቸው ለመገንባት ነው። ውዶ ድኝ ነው እኔ እኮ እንደዚህ እንደምታስቡኝ አይነት ሰው አይደለም። ብዙ ጊዜ አይታች ከሆነ ፖድካስት ላይ ከምናውቃቸው ማንነት ውጭ ሆነው በጣም የሆነ እየትንትን እያል እየቶለ ሳለ ስምን እየቶ ሽለጣለጥ የሚለው አማርኛ ሞሪ ገልጿል። እንደዛ የሚቀርቡ ሰዎች አሉ። እና በውጭ አበላሽቱን ስም በፖድካስቱ ለማስተካከል የሚሞክር አለው ገንዘብ ለሆኑ ሰዎች በመስጠት እንደዛ አለው። እንደዛ አይደለም ክብር ራስን ታከብራለህ ሌሎችን ታከብራለህ ራስን ትወዳለህ፣ ሌሎች ትወዳለህ። ከዛ በኋላ በቃ የሚመጣ ራሱን ችለው ተጣጥመው ተመዛዝነው የሚመጣለህ የሚመጣለ ውጤት ነው እና ቴዲ አፍሮ ለዚህ በጣም ትልቅ ምሳሌ ነው የሚሆነው ለብዙ አርቲስቶች፣ ፖለቲካዎች፣ ኢቭን ለመንፈሳዊ ሰዎች። መንፈሳዊ ሰዎች እጅግ የተወደዱና የምናከብራቸው አባታችን ይላል ጉባኤ ሲከፈት ምንድነው? ከወደደ ህዝቡ ነው የሚያውቅ ምንም ችግር የለም። ማዕረግ የሆነ ነገር ዝና ሥራ የሥራ ልምድ ምናምን አያስፈልግም። በቃ ሰው ያውቃል። የወደደ ሰው የወደደ በእናንተ አየህ አንተ ማትሮባ ልጅ እያሉ እኮ እናቶቹ እኮ ፍቅራቸው ያስታውቃል እየወደዱ ቢፎጉርም ቢፎቶትም ቢሰድቡም ቢያንቃሽሽም እየወደዱ ክብራቸውንም ፍቅራቸውንም ታውቀዋል። እና የገጽታ ግንባታ በግለሰብ ቶሮቻ